365 ቀን ዜማን ከጸናጽል ከመቋሚያ ከከበሮና ከቃላት ጋር ያጣመረ የማያቋርጥ ምስጋና፣ መነሻውን መድረሻውን ነገረ መስቀል ያደረገ ልዩ አቋቋም። አቋቋም እንግዲህ የቤተ እንደ መላእክት መስላ የምትኖርበት በሐዲስ ኪዳን ክርስቶስ በመስቀል ለከፈለው ለሰጠው የመስቀሉን ዋጋ ቤተክርስቲያን ሳታቋርት ታመሰግናለች። ከሚመሰገንባቸው ምስጋናዎች አንዱ ደግሞ አቋቋም ይባላል ዓመት ሙሉ የተዘጋጀ ነው እንግዲህ ቅዱስ ያሬድ በመንፈስ ቅዱስ ተቀብሎ ሲያዘጋጅ ለዓመት ሙሉ የቤተክርስቲያን ትጥቆ ነው ማለት ነው የቤተክርስቲያን ትጥቋ ጸሎት ነው ያ ጸሎት ከሚቀርብበት ምስጋና ደግሞ መካከል አንዱ አቋቋም ነው አቋቋም ማለት ምን ማለት ነው ቆመ ነው መቆም እንግዲህ መቆም የሚለውን ቃል ስንመለከት ቆመሽ የሚቀርብ የጸሎት ሥርዓት ማለት ነው በመቆም ይሄ መቆም ግን ማረፍ የሌለው ለረጅም ጊዜ በመቆም ማለት ነው፣ ሞ በተመስጦ ማመስገን። ይሄ ምስጋና ሁለት አይነት መስዋዕትነት በአንዴ እያቀረብሽ፣ አንደኛው ፍሬ ከናፍር ይባላል። የከንፈርሽን ፍሬ ምስጋና ማለት ነው። ሁለተኛው ደግሞ የሰውነት መስዋዕት እየደከመሽ፣ ስጋ ማረፍ እየፈለገ ማረፍ የሌለበት የማይቋረጥ ምስጋና በቁመት የሚቀርብ የጸሎት ምስጋና ማለት ነው። አቋቋም ውስጥ ደግሞ የተለያዩ ክፍሎች አሉ። ንዑሳት ወይንም የሚገለጥባቸው መንገድ መንገዶች ወይንም የጸሎቱ ስርዓት የሚቀርብባቸው ሰባት ነገሮች አሉ። የመጀመሪያው ቁም ዜማ ይባላል። ሁለተኛው ደግሞ ዝማሜ ይባላል። እንግዲህ ቁም ዜማ አለ። ዜማው ይቃኛል። ከተቃኘ በኋላ ዝማሜ አለ። ከዛ ደግሞ መረግድ አለ። ቁም አለ ቁም የሚባል መረግድ፣ አብይ መረግድ። ከዛ በኋላ ጽፋት፣ አመላለስ፣ ወረብ እያለ ወደ ሰባት ክፍሎች አሉት። ሀገራት ውስጥ ያሉትን ዋና ዋና ክብረ በዓላትን ጨምሮ በልዩ ልዩ በዓላት ይህ በዜማና በአካላዊ እንቅስቃሴ በተመስጦ የተሞላ ውዳሴ ለፈጣሪ ይቀርባል። መቋሚያ የራሱ የሆነ አገልግሎት አለው፣ ግን በተጨማሪም ለዚህ በማህሌት ቁመት ጊዜ ዝማሜ ይቀርብበታል ማለት ነው። ዝማሜውን ያቀርባል ወደ ጎን ወደ ቀኝ ወደ ግራ እያለ ያቀርባል ያቀርብና መጨረሻ ከሰማይ መሬቱን ይመታዋል። ከሰማይ ወደ ላይ ያደርግና ወደ መሬት ያወርደዋል ማለት ነው። እነዚህ ምሳሌያዊ ነው። ዝማሜ ማለት መዝመም ነው። ወደ ቀኝ፣ ወደ ግራ፣ ወደ ታች፣ ወደ ላይ አድርጎ በዚህ የሚቀርብ የምስጋና አይነት ነው። ለምሳሌ ሲዘሙ ወደ ቀኝ፣ ወደ ግራ፣ ይሄ ወደ ላይ ያደርግና ከሰማያት ወርዶ ከድንግል ማርያም ተወልዶ ወድቆ ተነስቶ እርጥም መስቀል ተሸክሞ ወደ መሬት ይመታዋል ወድቆ ማለት ነው። ያነሳዋል እርገቱን፣ ትንሳይውን ከሰማይ መጀመሪያ ወደዋ ከሰማያት ወርዶ ከድንግል ማርያም ተወልዶ ይመታዋል ወድቆ በማይገባ ስፍራ ተገኝቶ አጠቃላይ የነገረ ድህነትን እንቅስቃሴ ሲምቦሊክ በሆነ ትምህርታዊ በሆነ መልኩ በመግለጥ ላይ የተደራጀ የአምልኮ ስርዓት ነው። ምክንያቱም አሁን አመላለስ ወደ ቀኝና ወደ ግራ ክርስቶስ በተያዘባት ሌሊት ክርስቶስን ምን አድርገውታል? ከሀና ወደ ቀያፋ ከቀያፋ ወደ ሀና ሲያመላለሱት አደሩ። ከሀና እንደገና ደግሞ ወደ ጲላጦስ ማለት ነው፣ ተመላለሰ ለእኔ ስትል እንዲህ ተመላለስክ፣ ስትል ቅዱስ ቤተክርስቲያን ምስጋናውን ተምስጋናውን ስታቀርብ ግን ማዕከሉ የተደረገላት የተከፈለላት ጉዳይ ነው ማለት ነው። መሳሪያው እንግዲህ መቋሚያ ብቻ አይደለም፣ ከበሮ አለ፣ ጸናጽል አለ። እነዚህ እነዚህ ሁሉ ምሳሌያዊ ናቸው ማለት ወይአምተርስራወይ ከበሮ ስትመለከችው በብዙ ጠፍሮች የታተተ ነው። የታሰረ ነው። ቀይ ጨርቅ ከስራ አለው ከላይ ደግሞ ሲመታ እየተመታ የሚያስደስት ድምፅ ያወጣል። ይህ ምሳሌያዊ ነው። ምሳሌያዊ ብለን ስንል ቀዩ ጨርቅ ክርስቶስ መጨረሻ ላይ የለበሳት ከለሜዳ ናት። ያ ደግሞ ጠፍሩ 6666 ጊዜ የተገረፈበት ግርፋቱ ነው እንደገና እየተመታ የሚያስደስት ድምፅ ያወጣል። ክርስቶስ በግርፋቱ ግን ለእኛ የመዳንን የምስራችን የሰጠንን እሱም ማሰብ በአቋቋም መካከል ከሚቀርቡት ነገሮች መካከል አንዱ ምንድን ነው? መጸንጸል አለ አደለ? ቆቆም መረግድ አለ። አብይ መረግድ የምንለው ንዑስ የምንለው ጽፋት የምንለው ወረቤ የምንለው አመላለስ የምንለው እንግዲህ አሉ። እነዚህ እነዚህ ሁሉ በጸናጽል ማለት ነው። በጸናጽሉ እየጸነጸለ እንትን ይላል ማለት ነው። ሁሉ ልክ አለው። አሁን ጸናጽሉ አጣጣሉ፣ ምሳሌ ያለው ሁሉ ነገር በቤተ ክርስቲያን የምትደረገው አሁን በአመላለስ ላይ እንኳን ሲያስረ እግራቸው እንኳን ምል እንትን አለው። ለምሳሌ አንዱ እንድቻ ያደርግና ቀጥሎ በዚቹ በእግር ልክ ነው በዚች በእንትኗ ልክ አንድ ይራመዳ ማለት ሁሉ ልክ አለው። ሁሉ ምሳሌ አለው። አምላክ ከሐዲስ ኪዳን ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተለያዩ መንገዶች ምስጋና የሚቀርብ ሲሆን ሊቁ ቅዱስ ያሬድ ከስድስተኛው ክፍለ ዘመን ጀምሮ ይህንን ልዩ ምስጋና በየፈርጁ ከፋፍሎ ለቤተ ክርስቲያን ማበርከቱን ሊቃውንት ያስረዳሉ። በጎንደር ዘመነ መንግስት ምን ተደርጓል? አቋቋም በቀጥታ የተጀመረው በጎንደር ዘመነ መንግስት ነው እያልኩ አይደለም። በጎንደር ዘመነ መንግስት ከተደረጉት ነገሮች መካከል ስርዓተ ትምህርትን ማደራጀት ነበረ። ማደራጀት በየፈርጁ በየፈርጁ ከዛ እንግዲህ ሲደራጅ አቋቋምም ራሱን ችሎ የጎንደር አቋቋም በዛ ዘመን ተደራጅቷል። እናም ግን ወንበር ተዘርግቶለት ስርዓተ ትምህርት ተበጅቶለት በአዋጅ መሰረት ታውቆ በደብረ ኃይል በአታ ለማርያም ቤተክርስቲያን ለምሳሌ በጎንደር ዘመነ መንግስት፣ እንደተጀመረ የጎንደር አቋቋም የሚባለው እንደተጀመረ፣ ግን አሁን ላይ ባለው መልክ ይዘው ተደራጅተው የቤት አቋም ሆነው የተገኙት ግን አራቱ ናቸው። የመጀመሪያው የላይ ቤት እንላለን፣ የጎንደር ነው። ሁለተኛው ደግሞ የታች ቤት እንላለን። የታች ቤት የምንለው የባዕታን ማለት ነው። ጎንደር ባታ ያለውን የባዕታ እንላለን። የታች ቤት አለ፣ የላይ ቤት አለ፣ ሁለት ይሆናል። እንደገና ሳንኳ እንላለን። ሳንኳ አሁን አሁን እያነሰ እየተመናመነ በተለይ በወንበር በትምህርት ቤት ደረጃ እንደው ቀለሙን የያዙ ምሁራን ይኖራሉ እንጂ በወንበር ደረጃ እየተመናመነ የመጣ ነው። ሳንኳና በጣም እየገነነ ደግሞ የመጡ አሁን ላይ ተክሌ አለ። እነዚህ አራቱ በዋናነት በዚህ ዘመን የአቋቋም አይነቶች ሆነው ካሉት የአቋቋም አይነቶች ብዙዎች በልፋትና በትጋት የሚማሩት የተክሌ አቋቋም ብዙ ተብሎለታል። ጸናጽል እንደ ጎንደሬ፣ ዝማሜ እንደ ተክሌ፣ ዘንግ እንደ ተክሌ የተክሌን ታሪክ ስናነሳው እንግዲህ አሁን ስድስት ትውልድ ያለፈበት ስድስተኛ ትውልድ ላይ ነው። አሁን ተክሌን ስናስብ ማለት ነው። ይሄ የተክሌን ስናስብ ከተፈጥሮ ጋር ውደቱን ምስጋናውን፣ ዑደት ከተፈጥሮ ጋር አገናዝበውታል። እንግዲህ በተለይ የዚህን የተክሌን ተክሌ ማለት የአለቃ ገብረሃና ልጅ ነው በስሙ በልጁ በተክሌ ስም ነው እንትኑ ያቋቋሙ አይነት የተሰየመው። አለቃ ገብረ ሃና አዋቂ ናቸው። በእርግጥ በብዙ ጊዜ ዓለም የሚያውቃቸው በፌዛቸው በቀልዳቸው ነው። ግን የዜማም የቅኔም ባለሙያ ናቸውና ይህንን እንግዲህ አቋቋምን እሳቸው እንደፈጠር ሁለት ታሪክ አለ። እሳቸው ነው መነሻው፣ እሳቸው ናቸው መነሻው። ላይ ግን ሁለት ታሪክ አለ። አንደኛው ታሪክ ምንድን ነው? ሱባኤ ገብተው ተገልጦላቸው የሚል አለ በጣና ደሴቶች መካከል ሱባኤ እንደገቡ በናበጋ የሚባል ቅዱስ ጊዮርጊስ ቤተ ክርስቲያን ውስጥ እዛ ፎገራ ውስጥ ካለው የሸንበቆ ዑደት ጋር የተገለጠላቸውን አስተባብረው ከሸንበቆ ዑደቱ ጋር በማስማማት የምስጋናውን አይነት እንደቀረጹት ከተፈጥሮ ጋር የሚተባበር ምስጋና በተለይ ደግሞ ራስ ጉክሳም እዚህ ላይ ታሪካቸው ይነሳል። ተክሌ ላይ ተክሌ እየዘመመ ያዩትና፣ እንዴ ይሄ አለቃ ተክሌን፣ ይሄ መልአክ ነው እንጂ ሰው አይደለም። ዝማሚውን አይተው የመላእክት ነው ይመስለዋል። ከዛ ቀለብ ሰፍረው መኖሪያውን አደራጅተው ወንበር ዘርግቶ በዛው በደብረ ታቦር ኢየሱስ ቤተ ክርስቲያን ወንበር እንዲዘረጋ ራስ ጉግሳ የፈቀዱ በመሆናቸው የእሳቸውም ስም ከታሪኩ ጋር አብሮ ይነሳል። የደብረ ታቦር ኢየሱስ ታሪክ አብሮ ይነሳል። የአለቃ ገብረሃናና የልጃቸው የተክሌ ስም አብሮ ይነሳል ማለት ነው። ተወልደው ያደጉበትን ቀ የለቀው ጥሩ የአቋቋም ትምህርት አለ በተባሉበት ጉባኤ ቤት በጽናት ለመማር የሚመጡ የአብነት ተማሪዎች ዓመታትን ከቅኔ ቤት፣ ዜማ ቤት ሲሉ ያሳልፋሉ። ዓመታትን ደግሞ አቋቋምን ለመማር ይተጋሉ። አሁን ያሉት ርዕሰ መምህራን መርሻ ይባላሉ። መርሻ አሁን ደብረ ታቦር የሚገኙት እሳቸው በቀጥታ ምንድን ነው የሚሉት 25 ዓመት ነው የፈጀብኝ ነው የሚሉት። የተክሌን አቋቋም ለመማር ብቻ 25 ዓመት ነው የፈጀብኝ ይላሉ፣ እና መምህራቸውም ለምሳሌ የእሳቸው መምህር የነበሩት ሲመሰክሩ እንደ መርሻ የያዘው የለም ብለው መስክረውላቸዋል። በዋናነት በአቋቋም ቤት የሚካተቱት ምንድናቸው? በአምስት በዋና በዋና ክፍሎች ይከፈላሉ። አንደኛው ክብረ በዓል ነው። በአመት በየክብረ በዓል ብለን ስንል ለምሳሌ በዘጠኙ አበይት በዓላት አሉ። በነገረ ድህነት ጉዞ ላይ አንኳር አንኳር ጭብጦች እየታወሱ እየተዘከሩ የሚመሰገንበት ማለት ነው። ከዛም እንደየማዕረጉ በዓላት አሉ። የቅዱሳን አሉ፣ የእመቤታችን የንጽሕት ቅድስት ድንግል ማርያም አለ፣ የሌሎችም እንደየማዕረጉ ቅድም እንዳልነው እንግዲህ እንደሱ ከሆነ ክብረ በዓል ይባላል። አመታዊ በዓልን ጠብቆ እሱ ክብረ በዓል ይባላል። ከዛ ቀጥሎ ደግሞ መዝሙር ይባላል። መዝሙር ማለት 52 ሳምንታት አሉ በአመት ውስጥ በየሁድ ሁድ ጠዋት የሚዘመረው ማለት ነው። እንግዲህ አንዳንዴ የአራት ዓመት የሚደርሰው አለ አንዳንዴ በሰባት ዓመት አንዳንዴ በአስራ አራት ዓመት የሚደርሳቸውም ይኖራል። 52 እንደጠበቁ ሆኖ መዝሙር ይባላል። ሶስተኛ ወረሃ በዓል ይባላል። በየወሩ የሚቀርቡ ምስጋናዎች ማለት ነው። አራተኛ አርባትና ቅኔ ይባላል። አምስተኛ ደግሞ ቅንዋት ይባላል። ቅንዋት እንግዲህ በአብይ ጾም በተለይ በመወድስ በአብይ ጾም ጊዜ የሚቀርበው በተለይ በዝማሜ የሚቀርበው አይነት እሱ ቅንዋት ይባላል። እነዚህ አምስቱ ዋና ዋና ክፍሎች ናቸው። እነዚህን ለመማር ማለት ነው የበረታ ደግሞ ዝማሬና መዋሲት የሚባልም አሉ። እነሱን ጨምሮ አጠቃላይ ሰባት ዓመት ነው ማለት። ከሰሞነ ሕማማቶች ባሉት ቀናት በምድር እንደ መላእክት በልዩ ዝማሜና ዝማሬ በመስቀል ላይ ለተከፈለው ዋጋ ነገረ ድህነትን በማሰብ ለረጅም ሰዓታት በመቆም ምስጋና ከቤተ መቅደስ ለፈጣሪ ይቀርባል።